የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ከሚሰራቸው ስራዎች ውስጥ የመሬት ወይም የመገኛ መረጃ መሰብሰብ አንዱ ነው። ይህ የመሬት መረጃ መሰብሰብ በሳተላይት በአየር ላይ ፎቶግራፍ፣ በመሬት ቅኝትና መሰል መንገዶች አማካኝነት ይሰበሰባል። ከግራውንድ ሰርቬይ የምናገኛቸዋሉ፣ ኤሪያል ፎቶግራፊ የምንወስዳቸዋሉ፣ የሳተላይት ኢሜጆች አሉ ከተለያዩ ሶርሶችና ከተለያዩ ሳተላይቶች የምናገኛቸው ባለፈውም ቀደም ባለ ጊዜ ኢቲአርኤስኤስ ዋን የመጀመሪያዋ የኢትዮጵያ የመሬት ምልከታ ሳተላይት ማለት ነው ከእሷ ያገኘናቸዋሉ አሁንም ደግሞ እንደ ፕሮጀክት ያዝናቸው ኢቲአርኤስ አለች ቀጣዩዋ ከሷም ወደፊት ከላውንች ከተደረገች በኋላ የምናገኛቸው አሉ እነዚህ ከተለያየ ምንጭ የምናገኛቸው ናቸው ለምሳሌ ባለፉት አመታት ከ2022 እንደአውሮያን አቆጣጠር ጀምሮ ከቻይና መንግስት በላሳክ የሚባል መረጃ የላሳክ መረጃ እንወስዳለን በተለያየ ሪዞሉሽን ያለ ማለት ነው ሙሉ ሀገሪቱን ከቨር የሚያደርግ ከሁለት እስከ ስምንት ሜትር ሪዞሉሽን ያለው ማለት ነው። እነዚህ ሌላው የመረጃ ምንጮቻችን ናቸው። የመሬት መረጃ በእነዚህ መንገዶች ተሰብስቦ ብቻ የሚቀመጥ አይደለም። ይልቁንም ለተለያዩ አገልግሎቶች መዋል የሚችል ነው። በሀገራችን የሚሰሩ ማህበራዊ ኢኮኖሚያዊና ፖለቲካዊ ስራዎች የሚጀመሩትና የሚሰሩት የመሬት መረጃን መሰረት አድርገው ስለመሆኑም ይገለጻል። ግድቦች የታካይ መሰራት አለባቸው፣ ምን መምሰል አለባቸው የሚለውን የመሬት ምልከታ ከመሬት ምልከታ የተገኙ መረጃዎች ያስፈልጋሉ። መንገድ ግንባታ ብንፈልግ መንገዱ በምን አይነት ኤሊቬሽን በየትኛው አቅጣጫ እንዴት ይሁን የሚለውን ነገር ለማግኘት ከመሬት ከግራውንድ ሰርቬይ የተገኙ መረጃዎች ያስፈልጋሉ። ለከተማ ልማት ለመስፋፋት ከተማ ለማስፋፋት ለተለያዩ ነገሮች ብንፈልግ ከአየር ላይ የምናነሳቸውን ፎቶች ጨምሮ ለላንዱ ላንድ ከቨር የምንጠቀምባቸው መረጃዎች በሙሉ ያስፈልጋሉ ማለት ነው። ለዲጂታል አድራሻ ስርዓት ብንፈልግ እግር በእግር እያንዳንዱን ቤት ሄደን ምልክት ለማድረግ እንዲያገለግለን የግራውንድ ሰርቬ የተለያዩ ስራዎች፣ መሬት ላይ የሚሰሩ ስራዎች ያስፈልጋል። እነዚህ መረጃዎች በአግባቡ ተደራጅተው የሚቀመጡ ሲሆን ከግለሰብ እስከ ተቋማት ድረስ ተፈላጊ ናቸው። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩትም የሚያስፈልጉ መረጃዎችን በአግባቡ አደራጅቶ በመስጠት በኩል የተለያዩ ስራዎችን እየሰራ እንደሚገኝ ይገለጻል። አንድ ዜጋ ይዞታውን የኔ ነው የሚለውን ይዞታ በሰርቲፊኬት ደረጃ የምስክር ወረቀት ተሰጥቶት ያንተ ነው ተብሎ እንዲሰጠው እስከ ማድረግ ድረስ ማለት ነው። የመሬት ምዝገባ ተብሎ እየተሰራ ያለው ለፀጥታ አካላት ይህን የማይጠቀም የለም። ምክንያቱም ስለ መሬት ስለሆነ የሚወራው። መሬት ላይ የሚሰሩ ነገሮች ሁሉ ይህን መረጃ ይፈልጋሉ። ሚኒስትሪዎች ኦልሞስት ሁሉም ማለት ይቻላል። እያንዳንዱ ስራ የተለያየ አይነት መረጃ ነው የሚፈልገው። ለምሳሌ የአየር ሁኔታን ለመተንበይ የምንጠቀምበት መረጃ የሳተላይት መረጃና የመሬት ይዞታን ለመወሰን የምንጠቀምባቸው መረጃዎች የተለያዩ ናቸው። የዲቴይሉ የዝርዝር የያዙት መረጃ መጠንም በዛው ልክ ይለያያል። ስለዚህ ለሁሉም ተቋም አንድ አይነት መረጃ አይደለም የሚሰጠው፣ ለራሱ እንደሚሆን ተደርጎ የሚሰራ ነው የሚሆነው ማለት ነው። በአሁኑ ወቅት የመሬት መረጃን የመሰብሰብ ስራ ዘመኑን በዋጁ ቴክኖሎጂዎች ታግዞ እየተሰራ ስለመሆኑ ተጠቁሟል። ይህ አሰራር ደግሞ መረጃን በቀላሉ ከማግኘት በተጨማሪ ከዚህ በፊት ተቋማት መረጃውን በተናጠል በመሰብሰብ የሚያወጡትን ወጪና ጊዜን ማስቀረት የሚያስችል ነው ተብሏል። የተለያዩ አካላት የተለያየ ጊዜ መረጃ ይሰበስባሉ፣ ያደራጃሉ፣ ይሰራሉ። ድካም ነው የሚሆነው። ስለዚህ አንዱ ያለውን መረጃ ሌላው መጠቀም እንዲችል የሚያስችል ፕላትፎርም ነው እየገነባን ያለ። ቀደም ሲል የናሽናል ስፓሻል ዳታ ኢንፍራስትራክቸር የሚባል አንድ ኢኒሽቲቭ ነበረን። ይሄ መሰረተ ልማት እንደ ፕላትፎርም ነው። ዳታውን እዛ ላይ እኛ እናደርጋለን። ተጠቃሚዎች ገብተው ዳውንሎድ አድርገው መጠቀም ይችላሉ፣ መምረጥ ይችላሉ የሚፈልጉትን እንዲህ ለማድረግ ማለት ነው። ይህን ለማድረግ ደግሞ ከአጋር አካላት ጋር ሆነን ጃይዜድ ደግፎ አንድ ትልቅ ፕላትፎርም አምጥቶልናል። እሱን ዲፕሎይ አድርገናል። ፖለቲካዊ ኢኮኖሚያዊና ማህበራዊ እድገት እንዲሁም ከከተሞች መልማት ጋር ተያይዞ ያሉ ለውጦችን በመሬት መረጃ እንደገና የማደራጀት ስራም ትኩረት ተሰጥቶት እየተሰራ እንደሚገኝ ተገልጿል።